ስትወስዱት መድኃኒቱን ከኤች አይ ቪ ያለው ሰው ጋር ብትተኙም ተሳስታችሁ ኤች አይ ቪ ወደ እናንተ አይተላለፈ፣ መድኃኒቱ ሲስተማችሁ ውስጥ አለ። ሁለተኛው ደግሞ እንግዲህ ፖስት ኤክስፖዠር የሚባለው ወይም ደግሞ ከተጋለጡ በኋላ በሰባ ሁለት ሰዓት ጊዜ ውስጥ እንዲወስዱ የሚፈቀድላቸው ሰዎች በሀገራችን ህግ እነማን ናቸው? አላችሁም የት ነው ከስድስት ሳምንት ጊዜ በኋላ ተመርምረን ውጤታችንን ማወቅ እንችለው? ሌላኛው ጥያቄ ደግሞ ክትባት በሀገራችን አልገባም ወይ ነው። እንግዲህ ግልጽ ያለ መረጃ ለመስጠት ሰላም፣ እንዴት አላችሁ? ውድ የብሩክ ሚዲያ የዩቲዩብ ቻናል ቤተሰቦች በያላችሁበት ሁላችሁም ሰላማችሁ ይብዛ። ይህ ስለ ጤና የተሰኘው ትኩረቱን ጤናና የጤና መረጃዎችን አድርጎ የሚቆየው መርሃ ግብራችን ነው። እንግዲህ እንደተለመደው ዛሬም ከጤና ጋር የተያዙ መረጃዎችን እንለዋወጣለን። ወደ ዛሬው የጤና መረጃ ከመሄዳችን በፊት እንደተለመደው ቪዲዮን ላይክ በማድረግ ጀምሩ። እንደዚህ አይነት ጠቃሚ መረጃዎች እንዲደርሳችሁ ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። እንዲሁም መረጃ በመልክ ሰዓት ቶሎ እንዲደርሳችሁ ወይም ደግሞ ኖቲፊኬሽን እንድታገኙ የደውል ምልክቷን ኦን ማድረግ እንዳያሱ። ወደ መረጃው፣ ዛሬም ስለ ጤና የተሰኘው ፕሮግራማችን ትኩረቱን አድርጎ የሚቀርበው ኤች አይ ቪ እና ከኤች አይ ቪ ጋር የተያዙ መረጃዎችን በማጥራት ላይ ይሆናል። ስለዚህ እንደ መጀመሪያ ያክል ባለፉት ሳምንታት ባለፉት ጊዜያት ውስጥ የተለቀቀ አንድ መረጃ ስለነበረ እሱን መረጃ እንስማና ምን ያክል በሀገራችን ላይ አፕሊካብል ነው መረጃ ውስጥ እውነት ነው ወይ ወይስ ሀሰት ነው የሚለውን እንነጋገራለን። እስቲ ቪዲዮ እንስማው። ኤች አይ ቪ እንዲያይዘን ብዙ መከላከያ ያለን ሶስት እነግራቸዋለሁ ዛሬ። የመጀመሪያው ነገር ፕሬፕ ነው፣ ፕሪ ኤክስፖዠር ፕሮፊላክሲስ ነው የሚባለው ማለት ኤች አይ ቪ ጋር ኤክስፖዝ ከመሆናችሁ በፊት የምትወስዱት መድኃኒት ነው። ስለዛ ሜቢ ሁለት ሦስት ገርል ፈንድ ቦይ ፈንድ አላችሁ እዚህ አገር እዚያ አገር ምናምን ከብዙ ሰው ጋር ትተኛላችሁ። ይሄ እንደዚህ አይነት ህይወት የምትኖሩት ሆነ ሐኪማችሁ ጋር ሂዳችሁ መብታችሁ ነው ለመጠየቅ ለፕሬፕ። ፕሬፕ ስትወስዱት መድኃኒቱን ከኤች አይ ቪ ያለው ሰው ጋር ብትተኙም ተሳስታችሁ ኤች አይ ቪ ወደ እናንተ አይተላለፍም። መድኃኒቱ ሲስተማችሁ ውስጥ አለ። ኦኬ፣ እሱ የመጀመሪያው ነው። ሁለተኛው ደግሞ ፔፕ ነው የሚባለው ፖስት ኤክስፖዠር ፕሮፊላክሲስ ስለ ስለዛ ይሄ ኤች አይ ቪ ጋር ኤክስፖዝ ሆናችሁ በኋላ ነው። ስለዛ አሁን ተሳስታችሁ ከሰው ጋር ተኛችሁ ኤች አይ ቪ ታላቸው ወይም ተሌላቸው ማታቁም እናፈርታችኋል። ፔፕ ሂዳችሁ ሀኪም ጋር አገኙን መብታችሁ ነው ይሄን ለመጠየቅ ሂዳችሁ ሀኪሙን ፔፕ ስጡኝ በለው ትወስዳላችሁ ግን ፐፕ ለመውሰድ እና ለፐፕ ለመጠየቅ ሰባ ሁለት ሰዓት ውስጥ መሆን አለበት። ስለዛ ከዛ ሰው ጋር ተኛችሁ በኋላ ሰባ ሁለት ሰዓት ማለፍ የለበትም። ይሄን መድኃኒት ከመውሰዳችሁ በፊት ይሄ መድኃኒት ተወሰዳችሁ በዛ ሰባ ሁለት ሰዓት ውስጥ ኤች አይቪ አታገኙም። ያ ሰው ኤች አይቪ ቢኖራቸውም አያስተላልፉላችሁ፣ ምክንያቱም መድኃኒቱ ገብቷል ሲስተማችሁ በሰባ ሁለት ሰዓት ውስጥ። እንደሰማችሁት ከኤች አይቪ ጋር የተገናኘ መረጃ ነው እህታችን የነገረችን። የመጀመሪያው ጥያቄ መረጃው ትክክል ነው ወይ ነው ወይም ደግሞ የተነገረው መረጃ ወይም ኢንፎርሜሽን ትክክል ነው ወይ የሚለውን ስንመለከት፣ አዎ መረጃው ትክክል ነው። ነገር ግን ትክክል የማይሆንበት አግባብ አለ ወይ ካላችሁኝ ደግሞ መልሴ አዎ ነው የሚሆነው ምክንያቱም እንግዲህ በሀገራችን ኢትዮጵያ ከዚህ ከኤችአይቪ ጋር የተገናኘ ከኤችአይቪ ፕሪቬንሽን ወይም መከላከል እንዲሁም ደግሞ ሕክምና ጋር እንዲሁም ክብካቤ ጋር በተያያዘ ያለ ራሱን የቻለ በጤና ሚኒስቴር የሚመራ ጋይድላይን አለ ወይም ደግሞ መመሪያ አለ። ስለዚህ የሚደረጉ የኤችአይቪ መከላከል እንዲሁም ደግሞ ህክምናና እንክብካቤ አገልግሎቶች ሁሉ መሰረት አድርገው የሚሰሩት ጤና ሚኒስቴር ያወጣውን መመሪያ መሰረት በማድረግ ይሆናል ማለት ነው። የሚሰጠው በምን አግባብ ነው? መቼ ይሰጣል? ለማ ይሰጣል? የሚለው በግልጽ ተቀምጦ ስላለ እሱ ላይ መረጃ ያለስጣችሁና እንቀጥላለን። ስለዚህ ይህን ነገር በሁለት እንከፍለዋለን ማለት ነው። የመጀመሪያው ፕሪፕ የሚባለው ወይም ደግሞ ፕሬኤክስፖር ፕሮፍላክስ የምንለው ወይም ደግሞ ቅድመ ተጋላጭነትን መሰረት አድርጎ የሚሰጥ መከላከያ ሲሆን ሁለተኛው ደግሞ ተጋላጭ ከሆኑ በኋላ እንዲሰጣቸው። እነኚህ ሁለት አግባቦች አፕሊካብል የሚሆኑበት ወይም ደግሞ እነኚህ በሁለት አግባቦች ምክንያት ፈቃድ የሚሰጣቸው ይህን መድኃኒት ለመውሰድ ሰዎች አሉ ማለት ነው። ፕሪፒንግ ባለው መድኃኒት ለመውሰድ የሚፈቀድላቸው እንግዲህ አንደኛዎቹ ኤችአይቪ ፖዘቲቭ የሆነ የትዳር አጋር ያላቸው ሰዎች ናቸው። ስለዚህ አንድ ባል ሚስቱ ፖዘቲቭ ሆና እሱ ኔጌቲቭ ሲሆኑ ወይም ደግሞ አንድ ሚስት ባሏ ፖዘቲቭ ሆኖ እሷ ኔጌቲቭ ብትሆን እና በጋራ ለመወሰን ለመኖር ቢወስኑ እና ፈቃደኛ ቢሆኑ የመብታቸው ስለሆነ እነህ ሰዎች ይህንን መድኃኒት እንዲወስዱ ይፈቀድላቸዋል በህግ ማለት ነው። እንደዚህም ሆነው ግን ሁልጊዜም ኮንዶም እንዲጠቀሙ ይመከራል። ምክንያቱም ሁልጊዜ ውጤታማ ነው ማለት ስለማይቻል ፖሲቢሊቲዎች ስለሚኖሩ ማለት ነው። ሁለተኞቹ በተለምዶ ሴተኛ ዳሪ የምንላቸው በዚህ መተዳደሪያ አድርገው የሚኖሩ ሴቶች እንዲሁ በተመሳሳይ ከፍተኛ የሆነ ተጋላጭነት ስላላቸው ስርጭቱን ለመክታት እንደ ሀገር አስፈላጊ ሆነው ስለተገኘ ለነኚህ ሰዎች ፍቃድ ተሰጥተዋል። ሁለተኛው ደግሞ እንግዲህ ፖስት ኤክስፖር የሚባለው ወይም ደግሞ ከተጋለጡ በኋላ በሰባ ሁለት ሰዓት ጊዜ ውስጥ እንዲወስዱ የሚፈቀድላቸው ሰዎች በሀገራችን ህግ እነማን ናቸው አላችሁኝ። እነኚህ ግለሰቦች ደግሞ ኤችአይቪ ፖለቲክስ በሆነ ሰው ወይም ደግሞ ውጤቱ ባልታወቀ ሰው የተደፈሩ ሴቶች ወይም ወንዶች ሊሆኑ ይችላሉ። በዚህ ምክንያት ይህን መድኃኒት እንዲወስዱ ይደረጋል። ስለዚህ ከተጋላ ከተጋለጡ በኋላ በሰባ ሁለት ሰዓት ጊዜ ውስጥ እንዲወስዱ የሚፈቅርላቸው እነዚህ ሰዎች ናቸው ማለት ነው። ስለዚህ በሀገራችን ህግ መሰረት ከነኚህ ከሶስቱ ሰዎች በስተቀር እንደፈለገው ማንንም ሰው ሄዶ ከፋርማሲ ሊገዛው የሚችለው መድኃኒት አላም። ከጤና ተቋም ሄዶ ስጡኝ ተጋላጭ ለሆነ ወይም ተጋላጭ ሆኛለሁ ስላለ ብቻ የሚሰጥበት አግባብ የለም። ይሄውም መድኃኒቱ ላለመስጠት ካለ ፍላጎት የመነጨ ሳይሆን እንዳልኳችሁ መድኃኒቱ በእርዳታ የሚገባ እና በውስን መጠን የሚገባ ስለሆነ የሚገባውን በጣም በውድ ተገዝቶ ነገር ግን የድጋፍ አማራጮች ስላሉ ስለሆነ ለሁሉም ሰው በዛ መልክ አይሰጥም ማለት ነው። ስለዚህ ይህች ሴት ያቀረበችው መረጃ በመረጃ ደረጃ እውነት ቢሆንም በሀገራችን ደረጃ ግን አፕሊካብል አይደለም። ከሶስቱ ቀድሞ ሁኔታዎች በስተቀር ይህንን መድኃኒት ማግኘት አንችልም ማለት ነው። ይህን ከጨረስን እንግዲህ ሌላኛው ዛሬ በዛሬ ቪዲዮችን የምናነሳቸው ነጥቦች እናንተ በዩትዩብ ቻናሌ ላይ የጠየቃችኋቸው ወይም ደግሞ በስልክም ተደጋጋሚ የሚነሱ ጥያቄዎች ስለሆኑ እነሱ ላይ የተወሰኑ ላይ ሪስፖንድ እናደርጋለን። በቀጣይ ደግሞ ሌሎቹ ላይ ጥያቄዎች ላይ መልስ እንሰጣለን። እንዲሁም አዳዲስ ጥያቄዎች የሚኖራችሁ ከሆነ ጥያቄዎችን እያነሳችሁ እንግዲህ ከዚህ በኋላ በጥያቄዎቻችሁ መሰረት መልስ የሚሰጥ ናለ ማለት ነው። የመጀመሪያው የሚሆነው በጣም በጣም በተደጋጋሚ የተጠየቀ ጥያቄ ስለሆነ በስልክም ተደጋጋሚ ጊዜ የተደወለ የምጠየቀው ስለሆነ እዚህ ዩቱብ ኮመንት ላይም በጣም ከአራት ከአምስት ከስድስት ሰዎች በላይ የምትጠይቁት ጥያቄ ስለሆነ እሱ ለማንሰላችሁ ይሄው ምንድነው እንግዲህ ስድስት ሳምንት ውስጥ ኤች አይቪን ማወቅ ይቻላል ብዬ ከሰራውት ቪዲዮ በኋላ ነው እንግዲህ ይሄ ተደጋግሞ የሚነሳ ጥያቄ። የሚነሳው የት ነው ከስድስት ሳምንት ጊዜ በኋላ ተመርብረን ወጣችን ማወቅ እንችለው፣ አንዳንድ ቦታዎች ስንሄድ ሶስት ወር ጠብቁ ይሉናል። ስለዚህ የሚመረምረው መሳሪያ የት እንደሚገኝ ቦታውን ብጠቁመን የሚል ነው። እንግዲህ ቦታውን ጠቅሟቸዋል። አሁን ኤችአይቪ በስድስት ሳምንት ጊዜ ውስጥ የሚያገኘው መሳሪያ በኢትዮጵያ ውስጥ በየትኛውም ክልል በየትኛውም ሀገር ሆናችሁ ወይም ደግሞ በየትኛውም ክፍል ሀገር ሆናችሁ ማግኘት ትችላላችሁ። ሁሉም ሀገራችን ውስጥ የሚገኙ ጤና ተቋማት ላይ የሚገኘው መመርመሪያ መሳሪያ ኤችአይቪን በስድስት ሳምንት ጊዜ ውስጥ ማወቅ የሚችል ነው። ይህን መረጃ የያዙ መጀመሪያ ሌላኛው ታደ ስድስት ሳምንት ውስጥ የሚያገኘው መመርመሪያ መሳሪያ ሁሉም ጤና ተቋም የሚገኝ ከሆነ ለምንድነው 3 ወር ጠብቁ ያሉት የሚለውን ስንመልስ የመጀመሪያው ነገር ሁሉም ጤና ባለሙያ እኩል የሆነ መረዳት፣ እኩል የሆነ መረጃ ላይኖረው ስለሚችል በፊት የነበረውን 3 ወር የሚለውን የዊንዶ ፔሪድ ጊዜ በመያዝ እሱን መረጃ እየነገሯችሁ ያሉ ባለሙያዎች ሊኖሩ ስለሚችሉ እንግዲህ በዚህ ረገድ ጤና ሚኒስቴርም በራሱ መረጃዎችን ለማሳወቅ ትሬኒንጎችን በመስጠት ስራዎች እየሰራ እንዳንድ ይታወቃል። በየክልሉ ያሉ ደግሞ የጤና ቢሮዎች፣ እንዲሁም ሌሎች ደግሞ የንጆዎች ይህንን ነገር ለማሳወቅ ስልጠና እየሰጡ ይገኛሉ። ስለዚህ ይህንን ከሶስት ወር በኋላ ነው ማወቅ የሚቻለው የሚሏችሁ ሰዎች መረጃውን በአግባቡ ካለማወቅ አሊያም ደግሞ ድጋሚ ቼክ እንድታረጉ እንድጠነቀቁ ከመፈለገ አንጻር ሊሆን ስለሚችል ይህን በዚህ ያዙልኝና አሁን በየትኛውም የጤና ተቋም ውስጥ የሚገኘው በኢትዮጵያ ማለት ነው የሚገኘው የኤችአይቪ መመርመሪያ መሳሪያ በስድስት ሳምንት ጊዜ ውስጥ ኤችአይቪን ማወቅ ይችላል ማለት ነው፣ ወይም ደግሞ ኤችአይቪን ዲቴክት ማድረግ ይችላል። ሌላኛው ጥያቄ ስናነብ ለሌላ በሽታ አሞኝ ሐኪም ቤት ብሄድ ካለብኝ አይታወቅም ወይ እንዳለብኝ የሚል ጥያቄ ሁለት ሶስት ቤት ስለተነሳ ይህንን መልሳለሁ። እንግዲህ ሌሎች ህመሞች ኖሯችሁ ወደ ጤና ተቋም ስትሄዱ ነጻ ናችሁ ብለው ስለመለሷችሁ ኤችአይቪ የለባችሁ ማለት አይደለም። ምክንያቱም ብዙ ጊዜ ሰዎች ወደ ጤና ተቋም ሲሄዱና ምርመራ ሲያደርጉ ብዙ ጊዜ ምርመራ የሚያደርጉላችሁ በነገራችኋቸው ምልክት ላይ ተመስቶ ነው። ስለዚህ አንዳንድ ሐኪሞች ከሚታዘዙት ምርመራዎች መካከል አንዱን የኤችአይቪ ምርመራ አድርገው ያዙትና እግረ መንገዳችሁን ቼክ ሊያደርጓችሁ ይችላሉ። ነገር ግን አንዳንድ ሐኪሞች ደግሞ ከነገራችኋቸው ዋነኛ ምልክቶች ወይም ደግሞ ቺፍ ኮምፕሌንት በመነሳት እነኛ ህመሞች ሊሆኑ ይችላሉ ያሏቸውን ምርመራዎች ብቻ በማድረግ በነኛ ላይ መሰረት አድርገው ህክምናዎች ይሰጣሉ። ስለዚህ አንድ ሰው ጤና ተቋም ሄዶ ሌላ የምልክት ተናግሮ ስለ ኤች አይ ቪ ምንም ሳያወራ ስለ ተጋላጭነቱ ምንም ሳያወራ ሄዶ ተመርምሮ ደህና ነህ ወይም ታይፎድና ታይፎስ ነው ያለበት ወይም ሌላ ነገር ነው ያለበት ተብሎ ስለተመለሰ ብቻ ነፃ ነኝ ማለት አለ። ምክንያቱም ጤና ተቋም ደርሶ መመለስ ወይም ደግሞ ጤና ተቋም ደርሶ መመራ ማድረግ ማለት የኤች አይ ቪ መመራ ማድረግ ማለት ስላልሆነ ማለት ነው። ሰዎች የኤች አይ ቪ ተጋላጭነት ኖሯቸው ከሆነ ሁልጊዜ ማድረግ ያለባቸው በቀጥታ ጤና ተቋም ሄደው ለኤችአይቪ ተጋላጭ እንደሆንኩ አስባለሁ ስለዚህ የኤችአይቪ ምርመራ ማድረግ እፈልጋለሁ ብሎ ተናግሮ ውጤትን ማወቅ ያስፈልጋል ማለት ነው። ሌላኛው እንግዲህ ይህን ላንብበው እና ተመሳሳይ ጥያቄዎች ስላሉ በአንድ ጠቅለል አድርጌ መልሰዋለሁ። መልስልኝ ይላል ሰባት ወር ሆነኝ ኤችአይቪ ተመርምሬ የለም አሉ እና ግን ሁሌ ሆዴ ይጮኋል የሚል ጥያቄ አንስተዋል። እንግዲህ አሁን በምናቀርበው መረጃ ላይ ተመርተን ስናወራ እያወራን ነው ስለ ኤችአይቪ ነው ስለዚህ ሰዎች ይህን ጊዜ ጠብቀው ቅድም ያልኳችሁን ስድስት ሳምንት ጊዜ ጠብቀው ምርመራ አድርገው ወይም ደግሞ ተደጋጋሚ ምርመራ አድርገው ሌሎች የህመም ምልክቶች ስላሏቸው ብቻ አሁንም አለብኝ ወይ ኤች አይቪ የለብኝ ማለት ነው ብለው በተደጋጋሚ በጭንቀት የሚያነሱ፣ የሚደውሉ፣ የሚጠይቁ ሰዎች አሉ። እዚህ ላይ ማለት የምፈልገው ነገር የኤች አይቪ ምርመራ በስድስት ሳምንት ውስጥ ይታወቃል። የመመርመሪያ ጊዜ ያለው የመመርመሪያ መሳሪያ ያለው፣ በሱ ምርመራ መሰረት ውጤታችሁ ነፃ ከሆነ ስለዚህ ከኤች አይቪ ነፃ ናችሁ ማለት ነው። ስለዚህ ሌሎችን ህክምናዎች በሚመለከታቸው ሐኪሞች ጋር እየሄዳችሁ መታየት ይኖርባቸዋል ማለት ነው። ከሆድ ከውስጥ ደዌ ከመላም ጋር የተያዙ ህመሞች ካሏችሁ የውስጥ ደዌ ስፔሻሊስት ጋር፣ ከአንገት በላይ የሆኑ ምልክቶች ስታዩ የአንገት በላይ ስፔሻሊስቶች ጋር፣ ስም ደግሞ ጠቅላላ ሐኪሞች ጋር፣ ከቆዳ ጋር የተያዙ ምልክቶች ስታዩ የቆዳ ሐኪሞች ጋር መታየት ያስፈልጋል እንጂ አንድ ጊዜ ተጋላጭ ሆናችሁ ስለነበር ብቻ ውጤታችሁን ካወቃችሁ በኋላም ነፃ መሆናችሁን ካረጋገጣችሁ በኋላ በተደጋጋሚ ኤች አይቪ ይሆን ያለብኝ እያሉ ማሰብ መጨነቅ አላስፈላጊ ወጣት ውስጥ የሚከት እንዲሁም ደግሞ የስነ ልቦናው ጫና በራሱ ሌላ ነው የሚያመጣ ነገር ስለሆነ ይህንን ልትረዱና ልትገነዘቡ ይገባል። ሌላኛው ጥያቄ እንግዲህ ከሰልፍ ቴስት ወይም ደግሞ ራስን በራስ መመርመሪያ መሳሪያ ጋር በተያያዘ የተነሱ ጥያቄዎች ናቸው። የት ልናገኘው እንችላለን? ዱባይ አለ ወይ ሳውዲ አረቢያ አለ ወይ ከፋርማሲ መግዛት እንችላለን ወይ የሚሉ ተደጋጋሚ ጥያቄዎች ስላሉ እሱ ላይ መልስ ልስጥ። እንግዲህ ሌላ ሀገር ላይ ስላለው መረጃ ስለሌለኝ መረጃ አልሰጣችሁም። አንዳንድ ሀገራት ላይ ፋርማሲዎች ጭምር እንደሚገኝ ወይም ፋርማሲ ገዝቶ መጠቀም እንደሚቻል አውቃለሁ፣ ግን የቴት ሀገሮች ላይ እነኛ አሉ የሚለውን ስለማላውቅ መረጃ መስጠት አልችልም። ስለዚህ በአቅራቢያችሁ ያለ ፋርማሲ ሄዳችሁ ልታማክሩ ትችላላችሁ ወይም ደግሞ ጤና ተቋም ሄዳችሁ ልጠይቁ ትችላላችሁ። ከሀገራችን ጋር በተያያዘ ግን ከዚህ በፊት በሰራሁት ቪዲዮ እንደነገርኳችሁ ይህ ራስን በራስ መመርመሪያ መሳሪያ የተዘጋጀው መደረስ የማይችልባቸውን የቤተሰብ ክፍሎች ለመድረስ እና እነኛን መርምሮ ውጤታቸውን እንዲያውቁ ለማድረግ ነው እንጂ ማንኛውም ሰው ሄዶ እንዲጠቀመው አይደለም። ሰውድ ተገዝቶ የሚመጣ መድኃኒት ነው፣ የምንገዛው እኛ ሳይሆን በእርዳታ የምናገኘው ስለሆነ በቀላሉ ከየፋርማሲው ልናስቀምጠው አልቻልም፣ እንግዲህ በሀገራችን ሁኔታ ማለት ነው። ስለዚህ ሰዎች ምርመራ ማድረግ ከፈለጉ በአቅራቢያቸው የሚገኝ ጤና ተቋም በነፃ አገልግሎቱን ማግኘት ስለሚችሉ ራስን በራስ መመርመሪያ መሳሪያ ሳያስፈልጋቸው ቄታቸውን ማወቅ ይችላሉ። ሌላኛው ጥያቄ ደግሞ ክትባት በሀገራችን አልገባም ወይ ነው። እንግዲህ ግልጽ ያለ መረጃ ለመስጠት እስካሁን ኤች አይቪን የሚከላከል ክትባት ወይም እንግዲህ ቫክሲን በሚባል ደረጃ እኛ ሀገር የገባ ምንም ነገር የለም። በተለያዩ ሀገራት የተለያዩ አይነት ጥናቶች የሰሩ የተለያዩ አይነት ሙከራዎች እየተደረጉ ይገኛሉ። ብዙ ተስፋ ሰጪ ነገሮች አሉ። ነገር ግን አሁን ይፋ የሆኑ ወይም ደግሞ ኦፊሻሊ ስራ ላይ የዋሉ ነገሮች ስለሌሉ እስካሁን በሀገራችን የገባ ክትባት የለም። ግን ብዙ ተስፋ ሰጪ እንትኖች አሉ። ሌላኛው በመርፌ የሚባል የሚባለው ነገር ምንድን ነው? እንግዲህ አሁንም ለግሜላቸዋለው ኢትዮጵያ ውስጥ ያለው አንድ አይነት የኤችአይቪ ህክምና መድኃኒት ወይም ደግሞ የጸረ ኤችአይቪ መድኃኒት ነው። እሱም የሚዋጥና በየቀኑ የሚወሰድ መድኃኒት ነው። ከዛ ውጭ እንግዲህ እንዳልኳቸው በተለያየ ሀገራት የተለያየ መረጃዎች አሉ። ለምሳሌ አሜሪካ ሀገር በወር አንድ ጊዜ የሚወጋ የመርፌ ህክምና እንዳለ መረጃ አለኝ። ነገር ግን በጣም ውድ ስለሆነ በሀገራችን ማቤት አንችልም። ምክንያቱም እኛ ሀገር ያለው የሚዋጣውን መድኃኒት ራሱ በእርዳታ መልክ የሚገባ ነው እንጂ በሀገር ደረጃ ገዝተን የምናስገባው አይደለም። ስለዚህ አንዳንድ ከመርፌ ጋር የተገናኙ ነገሮች መረጃ የታችሁ ከሆነ እንግዲህ በተለያየ ሀገር ያሉ ህክምናዎች ናቸው እንጂ እኛ ሀገር ውስጥ በየቀኑ ከሚወሰደ መድኃኒት ውጪ ጸረ ኤች አይ ቪ መድኃኒት የለንም ማለት ነው። ሌላኛው ጠያቂያችን ወንድሜ፣ አረብ ሀገር ነው ያለሁት እና ወደዚህ ልመጣ ስል ጓደኛዬ ጸጉሬን ስሪኝ ብላ ወጣች ወስፌ ይዛ በወስፌው ጸጉሯን እያበጠረች እጄን ወጋኝ ያለችኝ። እየፈራሁ በዛ ወስፌ እየከፈልኩ ሰራት ልጨርስ እጄን ወጋኝ ግን እጄ አልደማም። አራት አመቴ ነው አረብ ሀገር ከመጣው አንድም ቀን አሞኛ አያውቅም። እዚህ ጋር ሁለት ነገር ማንሳት ፈልጋለሁ። አንደኛ አሞኛ አያውቅም የሚለው ነገር ብዙ አዘናጊ ነው። ከዚህ ቀደም በሰራሁላችሁ ቪዲዮ መሰረት ሎንግ ተርም ነን ፕሮግረሰር የሚባሉ ምልክት ሳያሳዩ እስከ አስር አመት ድረስ ሊቆዩ የሚችሉ ሰዎች እንዳሉ ነግሬያችኋለሁ። በዚህ ከዛ ጋር ተያይዞ የኤችአይቪ ምልክት አለማየት በኤችአይቪ አለመያዝ ከሚለው ትርጉም ጋር አቻ ስላልሆነ ሁልጊዜ እንዲሆን ተጋላጭ ሆነናል ብላችሁ ካሰባችሁ ወይም ተጋላጭ ከሆናችሁ ውጤታችሁ ልታውቁ የምትችሉበት ብቸኛው አማራጭ የኤችአይቪ ምርመራ ማድረግ ብቻ ነው። እኛው ተጋላጭ ሆኛለሁ ነው? አዎ ተጋላጭ ሆነሻል ነው። ምክንያቱም በወጋችበት እና እጇ በተወጋበት ኤችአይቪ ፕሮቴሽ የሆነችው ግለሰብ በተወጋችበት በተመሳሳይ ቀን አንችም ተወቅተሽበታል ስለ ታማ ነገሮች ደግሞ ኤችአይቪ ከሚተላለፉባቸው መንገዶች መካከል አንደኛው ስለሆነ ኤችአይቪ ተጋላጭ ሆነሻል። ኦፍ ኮርስ ስለዚህ ምልክት ቢኖርሽም ባይኖርሽም ምርመራ ማድረግ አስፈላጊ ይሆናል ማለት ነው። እንግዲህ ለዛሬው ያዘጋጀሁት ከዚህ ከኤችአይቪ ጋር የተገናኘው መረጃ ይህን ይመስላል። በቀጣይ ጊዜ እንግዲህ ያልተመልሱ ጥያቄዎችን የመመልስ እንዲሁም ደግሞ አዳዲስ ጥያቄዎች ካላችሁ ኮመንት ሴክሽን ላይ ያስቀምጡልኝና አንድ ላይ አድርጌ እየመለስኩን የሚሄድ ይሆናል ተከታትላችሁ ስለ አዳመጣችሁኝ አመሰግናለሁ እንግዲህ ከዚህ ውስጥ የሚጠቅማችሁን የሚረባችሁን መረጃ አግኝታችኋል ብዬ ተስፋ ማድረግ በቀጣይ እስከምንገናኝ በያላችሁበት ሰላማችሁ ይብዛ መልካም ጊዜ